በማምኖ ሰው ተከድቻለሁ። በጣም አምኜ ከርተኸኛል፣ ዋሽተኸኛል፣ ብዙ ነገር ደብቀኸኛል። አንተ አጥቼ ከሆነም ንገረኝ። በቃማ ሰው ነኝ፣ እኔ መቀበል እችላለሁ። ብጎዳ እቀበለዋለሁ። እዚህም ይህን ቪዲዮ የምታዩ ከሆነ እኔ አንቺ ማውራት ፈልጋለሁ። ከአንቺ ጋር ምንም ነገር የለኝም፣ አታቂኝም፣ አላቅሽም። ደጋግሜ እየተናገርኩኝ ነው አንድና አንድ የምፈልገው ያሳለፋችሁት ነገር ምንድን ነው? ኤፍሬም ጋር ያላችሁ ነገር ምንድን ነው? አኗር እኔ የምር ከአንተ አልጠበቅኩትም ነበር። እኔ በጣም ቅርብ ጓደኛዬ ነው ብዬ ነበረ ማስብ። እዚህ ጋር ማንንም ለመውቀስ አኗር እንደዛ አረገኝ ኤፍሬም እንደዚ አረገኝ ብዬ ለመውቀስ ሰላም፣ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በጣም ደህና ነኝ። ያው ሰሞኑን አንዳንድ ቪዲዮዎች ያታችሁ ነበር። ትንሽ አሞ ነበር ተሽሎኛል፣ እግዚአብሔር ይመስገን። አሁን በጣም ጥሩ ጤንነት ላይ ያለሁት እና ዛሬ የመጣሁት ዋና ምክንያቴ ስለዚህ ጉዳይ ላወራ ሳይሆን ያው ሰሞኑ እየተፈጠረ ያለውን ነገር ታውቃላችሁ፣ ያለውን ነገር እያያችሁ ነው። ቪዲዮችንም እያየውኝ ነበረ ትንሽ መረጋጋት ስለፈለግኩ ና ያለውን ነገር በደንብ ማወቅ ስለፈለግኩ ነው እስካሁንም ዝም ያልኩት። ኮመንት ላይ የጻፋችሁ ልኝ ነበር ያው ስለ ኤፍሬም ደግሞ ወራ ገብታችኋል። ኤፍሬም ያለበት ሁኔታ ጥሩ አይደለም። ደውዬለት ነበር ስልክም እያነሳልኝ አይደለም። አግኝቸው አላውቅም። ቤዛ ከመጣችሁ በኋላ ከኔ ጋር ተገናኝተን አናውቅም። ስለ ቤዛ ምንም ነገር አውርቶኝ አያውቅም። እኔ ምንም አውቀው ነገርም የለም። ቪዲዮን ሳይሆንም ደንግጫለሁ፣ አላውቅም ነበረ። ከዛ በኋላ ቢያንስ የሆነ ነገር እንዲነግረኝ ብዬ ደጋግሜ ደውዬ ነበር። ምንም አይነት መረጃም እየሰጠኝ አይደለም። አግኝቼው አላውቅም። ስልክም አላነሳልኝም እና የዛሬ ይሄ ቪዲዮ ስለዚህ ጉዳይ ላወራ ወይ ሌላ ነገር ምናምን አይደለም። በእርግጠኝነት ፍሬም ይህን ቪዲዮ እንደሚያወስ ስልክ እንድታነሳልኝ እፈልጋለሁ። እንድታወራኝ እፈልጋለሁ። እኛ ጓደኛ ማቾች ነን አይደለ? በችግር ሰዓት፣ በደስታህም በሁሉም ሰዓት ከጎን መሆን አለብኝ። አንተም እንደዛው። ምክንያቱም ከፍቶኝ ከጎን የነበርክ ሰው በፈለግኩበት ሰዓት ነበርክ። እኔም ደግሞ አሁን ያለህበት ሁኔታ ቪዲዮ ላይ የሚያየው ነበር ጥሩ ላይ አይደለም፣ ታስታውቃለህ። እና እንዳልኳችሁ ነው ይህንን ቪዲዮን በዋነኝነት እየሰሩ ያለው ኤፍሬም እንዲያየው ስለምፈልግ ነው። በእርግጠኝነት ደግሞ ታየዋለህ። እኔ ከአንተ ጎን መራቅ አልፈልግም። ታውቃለህ ለአንተ ያለኝን ነገር አሁን እንኳ ለትንሽ ጊዜ ርቀኝ ምን ያክል እየከፋኝ ምን ያክል እየጨነቀኝ እንደሆነ እማውቀው እኔ ነኝ። ምን አይነት ፍራቻ ውስጥ ምን አይነት ጭንቀት ውስጥ እንዳለው እማውቅም እኔ ነኝ። እኔ አንተን ማጣት አልፈልግም፣ ከጎንህ መሆን ፈልጋለሁ፣ እንድትርቀኝም አልፈልግም። ማለት በቃ አንተን ማጣት ሳስብ እኔ ይጨነቃለሁ በጣም እና ምን እየተፈጠረ እንደሆነ ማወቅ እፈልጋለሁ። እንድትነግረኝ እፈልጋለሁ። ሁሉንም ነገር እንድታወራኝ እፈልጋለሁ። መስማት፣ ማወቅ እፈልጋለሁ እና የሆነ ምላሽ እንድሰጠኝ ስለፈለግኩ ነው ይህን ቪዲዮ የሰራሁት። ኤፍሬም ይህን ቪዲዮ እያየ የሆነ አውቃለሁ፣ ምላሽ እንድሰጠኝ እፈልጋለሁ። እኔ የምር ስነግር ማለት ነው። ለአንተ ምንም ነገር ደብቄ አላውቅም። ሙሉ ሕይወቴን ሁሉ ነገሬን ታውቃለህ። ምንም እንኳን አይደለም እንደዚህ አይነት ትልቅ ነገር፣ ሕይወቴ ትንሽ ነገር እንኳን ሲያጋጥመኝ መጥቼ ማማክርህ አንተን ነበር። ሁሉ ነገሬ ነበር ለኔ፣ ጓደኛዬ፣ አማካሪ፣ ሁሉ ነገሬ እና እንደዚህ አይነት ትልቅ ሚስጥርን የምትደብቀኝ ያለ ብዬ አላሰብኩም ነበር። የምር በጣም ስለከፋኝ ነው። በጣም በጣም ከምታስበው በላይ በጣም ከፍቶኛል። ምክንያቱም እንደ ጓደኛ ቀርቤ፣ አንተ ግን ለካ ከኔ የምትደብቀው ብዙ ነገር ነበር እና አሁንም የጠፋኸው ስልክህንም አጥፍተህ ስልክህንም አላነሳም ብለህ የጠፋህ አሳፍሮሃል ማለት ነው። ይህን ነገር መደበቅህ በጣም አሸማቀዋል በእርግጠኝነት እና ለምን ዋሸኸኝም እያልኩ አይደለም፣ ግን ቢያንስ ብትነግረኝ እኔ አምኝሃለሁ ኮ ፍሬ፣ ማለት ሰው ላመነው ሰው እንደዚህ አይደረግም። እና ዛሬ እኔ እዚህ ሜዳ ላይ ወጥቼ በሙላፌ የምናገረው ትልቁ ነገር በማምነው ሰው ተከድቻለሁ። በጣም አምኜ ከርተህኛል፣ ዋሽተህኛል ብዙ ነገር ደብቀኸኛል ከዚህ በኋላስ ሌላ ውሸት አለህ ወይ የሚለውን እኔ እያሰብኩ ነው የነገርከኝ ሌላ ውሸት ሳለ ወይ ያልነገርከኝ የደበቅከኝ ህይወት አለ ወይ ለምንድን ነው ስልክን አንስተህ ማታወራ ለምን ሁሉንም ነገር ለምን እውነቱን አትነግረኝም አላሳዝነህም እኔ እኔ እንደ ጓደኛ እንደዚህ እየቀረብኩ አንተ ከኔ ይህን ያክል የምትደብቀኝ ቁማል ያጠፋሁት ወይ ያደረግኩት ነገር የለም አንተ የሚጎዳ ነገር አድርጌ አላቅም ሁሌም አንተ ለማስደሰት ነው የምሞክረው ታውቃለህና ለምን ምን አጥፍቼ ነው ማለት፣ እስኪ የምትነግረኝ ነገር አለ ያጠፋሁት፣ ይህን ስላደረግሽ ነው የምትለኝ ነገር ምንም እንደማይኖር እርግጠኛ ነኝ። ግን ሰውነንና ጥፋት እናጠፋለን። ያጠፋሁት ነገር ካለ እንድትነግረኝ እፈልጋለሁ። ምናልባትም ደግሞ ይህን ነገር በመዋሸት በመደበቅ ደብሮህ ከሆነ ቪዲዮ እያየሁ ነው። ሙሉ ሕይወቱ ሶሻል ሚዲያ ላይ አለ። ሁሉንም ነገር እያየው ነው። ግን ከሌላው ሰው እኩል ማየት ሳይሆን ያለብኝ እኔ አንተ ጓደኛ ነኝ፣ ቀድሜ ብዙ ማወቅ ያለብኝ ነገር አለ፣ ብዙ መዘጋጀት ያለብኝ ነገሮች አሉ። ከዚህ በላይ መጎዳት አልፈልግም። ለሁሉም ነገር ምላሽ እንድትሰጠኝ እፈልጋለሁ። ስልክ እንድታነሳልኝ እፈልጋለሁ። አንዳንድ ኮሜንቶች እያዩ ነበር፣ ትንሽ አሙ ነበር አይታችኋል። እና ቤዛ ስለመጣች ነው ወይ አመመሽ? ቤዛ ስለመጣች ነው ኤፍሬም የራቀሽ? በቤዛ ምክንያት ነው? ቤዛ መጣለች አሁን። ኔ ከቤዛ ጋር አላቃትም አታቀኝም። ከዚህ በፊት ማግኝቻት ማቀም ሰው አይደለውም። በህይወቴ ማቃት ሰው አይደለችም። ቤዛ ስለመጣችም እኔ ምንም የምሆነው ነገር የለም። ምክንያቱም እኔ የምፈልገው ኤፍሬምን ነው። የእኔ ችግር ያለው የእኔ ሁሉም ነገር ያለው ኤፍሬም ጋር ነው እና መፍታትም ማውራት የምፈልገው ከኤፍሬም ጋር ነው። እኔ ቤዛን አታቀኝም፣ አላቃትም ከእሷ ጋር ምንም አይነት ችግር የለብኝም። እና አንዳንድ አለመግባባቶች አሉ በእሷ ምክንያቱ እንደዚህ ሆንሻለሽ ምናምን እያላችሁ ነበር። እኔ ከእሷ ጋር የሚያገናኘ ነገር የለም። ኤፍሬም ጋር ግን የመካድን ስሜት ታውቁት አላችሁ ብዬ አስባለሁ። ብዙዎቻችሁ የመካድ የመዋሸት በጣም በጣም የምታምኑ ሰው ከልባችሁ የኔ ይሆናል ብላችሁ የምጠብቁ በጣም ተስፋ አድርጋችሁ የምጠብቁት ሰው ጭራሽ ሌላ ማለት ሌላ ህይወት ነበረው። እሺ ያለፈ ህይወት ነው። አሁንም ደግሞ እዛ ህይወት ውስጥ ነው ያለው። ገና አልወጣም። እኔ ይህን ነገር ምንም አላውቅም። አስቡት፣ አብራችሁ እየበላ አብራችሁ እየጠጣ አብራችሁ ብዙ ጊዜ እያሳለፈ እንደዚህ አይነት ነገር ሌላ ህይወት የራሱ ህይወት የሚያስኬደው ሌላ ላይፍ አለው። ይህን መስማት ለኔ በጣም ከባድ ነገር ነው። በጣም እና ይቅርታ እኔ አሁን እዚጋ ላለቅስ ወይ ሌላ ነገር እንትልል አይደለም። የመጣው በጣም ስለከፋኝ ነው የምር ዋን። ዛሬ በቃ መናገር ምፈልገውን ተናግሬ ኤፍሬም እንዲያወራ ለማድረግ ነበር የመጣት፣ ግን በቃ የምር በጣም ከፍቶኛል ከምታስቡት በላይ በጣም ተከፍቻለሁ። እንደማፈቅረው እንደምወደው እሱ ጋር ብዙ ነገር ለማድረግ እያሰብኩ እንደሆነ እያወቀ ይህን ሁሉ ውሸት እኔ ላይ ማድረጉ ከአንድ እኔ እንጃ ከኤፍሬም አልጠብቀውም። ሌላ ሰው ቢሆን እሺ ይሁን ማለት እንደዛ እያመንኩት እንደዛ እየቀረብኩት እንደዛ እየወደድኩት እኔ ላይ ይሄ አይገባኝም። ለእኔ የሚገባኝ ነገር አይደለም ይሄ ነው። ከዚህ በላይ ብዙ ነገር ባለላቸው በጣም ደስ ይለኛል። ከዚህ በላይ ስሜትን አውጥቼ ባለዋራ በጣም ደስ ይለኛል። አንዳንዴ በወደ ያዝነው ነገር ጥሩ ነው። እስኪ ዝም ማለትም ጥሩ ነው ብዬ ቪዲዮን አይችው። ከመጀመሪያው ጀምሬ ቪዲዮን እያየሁት ነበረ፣ ምንም አይነት ምላሽ ያልሰጠሁት፣ እስኪ ከዛሬ ነገር ሊነግረኝ ይችላል። ምናልባት የሆነ ያልገባው ነገር እሱም ይኖራል። ምክንያቱም ተጨናንቆ ነበር ምናም ቪዲዮ ላይ ና የሆነ ነገር አለ አዲስ ነገር አለ ብዬ ከዛሬ ነገ ይነግረኛል ብዬ ስጠብቅ ጭራሽ እንደገና ከኔ እየራቀ ስልኩን እያጠፋ፣ እሺ የእሱ ይሁን። አኗርም ይህን ቪዲዮ ታየዋለህ። ጓደኛዬ ነህ፣ ለኔ የምር ማለት እንደ ቤተሰብ ነው የማያችሁ። እናንተም በጣም ነው የምቀርባችሁና አንተም ጋር ደውዬልህ ነበር፣ ስልኬን አላነሳህም። ቢያንስ ኤፍሬም እንኳን ባያወራኝ አንተ ያለውን ነገር መንገር ትችል ነበር ለእኔ ይሄ ነው የተፈጠረው፣ ተረጋጊ ማለት ትችል ነበር። እንዴት እንደምጨነቅ ታውቃለህ። ኤፍሬም ላለማጣት ምን ያክል ዋጋ እየከፈልኩ እንደሆነ ምን አይነት ነገር እያደረግኩ እንደሆነ እያወቅ እኔ አኗር፣ እኔ የምር ከአንተ አልጠበቅኩትም ነበር። እኔ በጣም ቅርብ ጓደኛ ይህን ብዬ ነበረ ማሰብ። እዚህ ጋ ማንንም ለመውቀስ አኗር እንደዛ አደረገኝ ኤፍሬም እንደዛ ያረገኝ ብዬ ለመውቀስ አይደለም የመጣው። ቢያንስ ይህ ሁሉ ነገር የሚደረግብኝ ለምንድን ነው የሚለውን ኤፍሬም ምላሽ እንድሰጠኝ ይፈልጋለሁ። እንድታገኘኝ የምፈልጋለሁ። ይሄ ቪዲዮ የኤፍሬም ጋር እንዲደርስ ሁላችሁም ሼር አድርጉለት። የምር ማለት ትረዱኝ አላችሁ፣ ሴት እህቶች ያላችሁ፣ በደንብ ያለውበት ስሜት ምን እንደሆነ ታውቃላችሁ። ይሄ ለፍቅር ዝቅ ማለት፣ ለፍቅር ማልቀስ ምንም ማለት አይደለም። ለእኔ ችግር የለውም እሱን ማያሳጣኝ ከሆነ አይደለም ማልቀስ ምንም እሆንለታለሁ። ግን እኔ እሱን ለመቅረብ ስሞክር እሱ እንደገና ከኔ እየራቀ እሱ እንደገና ከኔ እየሸሽ ነው ያለው ና እኔ የሱ የእሱ ጭንቀት እያስጨነቀኝ ምን እየሆነ የሆነ እንደዚህ ሆነ እያልኩኝ ለሱ ስንት ነገር እየሆንኩኝ እሱ ዛሬ እኔ ላይ እንደዚህ የሚደረግብኝ ሰው አልነበርኩም። ሌላው ቢቀር እንደ ጓደኛ እንደዚህ መደረግ አልነበረበትም እኔ ላይ። እና ለምን እንደሆነ ማወቅ እፈልጋለሁ። ምር በጣም ከፍቶኛል። በጣም ትረዱኛላችሁ፣ እርግጠኛ ነኝ። በጣም ነው የከፋኝ። ሰው ማጣት የምታወሩት፣ ሰው ማጣት ማለት ምን ማለት እንደሆነ፣ ብቸኝነት ምን እንደሆነ ታውቁታላችሁ። እኔ አሁን ሰው ጋር ማውራት፣ ከቤት መውጣት፣ ሰው ጋር መነጋገር ሁሉ ነው ያስጠላኝ። ምክንያቱም እንደዛ የምቀርበው ሰው ኤፍሬም ከዋሸኝ ሌላው ሰው ምን ሊያደረገኝ ይችላል? እንደዛ እየወደድኩት ኤፍሬም ከካደኝ እ ሌላው ሰው ምንድን ነው የሚያደርገኝ? ነው ምን አይነት ነገር ነው እየተፈጠረ ያለው ህይወቴ ላይ አሞኛል። እኔ ከህመሜ በላይ ትልቁ ህመሜ ይሄ ነው። መከዳት በጣም ከባድ ህመም ነው እና የምር እኔ ከፍሬም አልጠበቅኩም። እንደዛም ሆኖ ይናፍቀኛል። አሁንም ቢሆን እኔ ለሱ ጥሩ ነገር ነው የምመኘው፣ አሁንም ቢሆን እንደገና ስልክ አለማንሳቱ ናፍቆት ነው የጨመረብኝ። ነው ምን ያስታውቃል? ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለህም ከቦታው ካየሁ ከፍታ ለልቀር ቢያንስ ትናፍቀኛለህ። ቅርቤ እንድትሆን እፈልጋለሁ። የምታወራኝ ሰው አንተ ነህ እና ኤፍሬም እባክህ፣ የምር እየለመንኩ ነው። ሌላው ቀርቶ ትናፍቀኛለህ። በቃ እንድታወራኝ እፈልጋለሁ። ብዙ ነገር አንተ ማውራት በጣም ብዙ ነገር አለ። በጣም ብዙ ጥያቄ አለ። ለአንተ አንተ መጠየቅ እፈልገው በጣም ብዙ ነገር አለ እና ለሁሉም ነገር ደግሞ ምላሽ መስጠት ግዴታ ነው። መሸሽ መፍትሄ አይደለም። የፍሬ ለሁሉም ነገር ምላሽ መስጠት አለብህ። ስለ ቤዛ ሁሉንም ነገር ማወቅ እፈልጋለሁ። እኔ ቤዛ ጋር ምንም ነገር የለብኝም፣ ምንም ጥላቻም የለብኝም ጠብም ምንም ነገር የለኝም። ከእሷ ጋር አላቃትም አታቀኝም። አንተ ግን ከቤዛ ጋር ያለህን ነገር ሁሉም ነገር እንድትነግረኝ ይፈልጋለሁ። ሰውነኝ ይሰማኛል። ምን እያረገ ነው የልጅ ምን እየወሰነ ነው ምን እያደረገ ነው የሚለው በጣም ያሳስበኛል፣ ምክንያቱም ለአንተ ያለኝን ነገር ታውቃለህ። ለሁሉም ነገር ምላሽ እንድሰጠኝ ይፈልጋለሁ። መጨረሻው ምንድን ነው? የዚህ ነገር መጨረሻ መቼ ነው? ምንድን ነው? መች ነው? እሺ ሁሉንም ነገር የምትነግረኝ። እኔ ማለት ይሄ ሁሉ ነገር ለኔ አይገባም። ምላሽ እፈልጋለሁ ኤፍሬም። በዚህ ሁሉ ጥያቄዎች ውስጥ ሆኜ እየተጨናነኩ ነው እና አንዱን ስለ አንዱ አንዱን ስለ አንዱ ለዚህኛው ጥያቄ ምላሽ ሰጣለሁ ስለ ይሄኛው ጥያቄ ይመጣብኛልና፣ ቢያንስ ለሆነ የሆነ ነገር ቢያንስ ወይ እንድጠብቅ ንገረኝ፣ ወይ የሆነ ነገር በለኝ። ውሳኔ ሞስነ ከሆነ አሳውቀኝ። እኔ ከዚህ በላይ መጎዳት አልፈልግም። አንተ አጥቼ ከሆነም ንገረኝ በቃ። ሰው ነኝ እኔ መቀበል እችላለሁ። ብጎዳ እቀበለዋለሁና ንገረኝ በቃ ውሳኔህን ይህን ነገር እኔ ዛሬ ሂዷል፣ ነገ ሂዷል፣ ይመለሳል እኔ ጋ ነው ሌላ ህይወት ጀምሯል እያልኩኝ ራሴን እያስጨነኩኝ ነው ነው። ውሳኔህን ማወቅ ይፈልጋለሁ፣ እንድታወራኝ ይፈልጋለሁ። ሁሉንም ነገር ከሚዲያ ፊት፣ ከቤተሰቦቻችን ፊት ነው የጀመር ነው። ዛሬም እዚህ ጋ ወጥቼ የምናገረው እነሱ ማወቅ አለባቸው። አንተም ደግሞ ስልክ እያነሳልኝ ስላልሆነ ማውራት ስላልቻልን ነው እና ሁሉንም ነገር ከቤተሰቦቻችን ፊት ነው የጀመር ነው። ለዛ ነው እዚህ ጋር ወጥቼ ይሄን ነገር እያደረግኩ ያለሁት። ላናድህ ይችላል። ለምን አላወራሽ የሚስል ትችላለ። ግን አንተም በምንም አይነት መንገድ ላገኘህ አልቻልኩም። ምክንያቱም ስልክህ አይሰራም፣ ከኔ እየሸሸ ነው። ላገኘህ አልቻልኩም። ማውራት አትፈልግም። ከኔ በጣም ርቀሃል። እና ቤተሰቦቼ ከዚህ በላይ እኔ ብዙ ባልል ደስ ይለኛል። ትላንትና የለቀቀውን የፍሬም ቪዲዮ ማየት ችዋለሁ። እውነቱን ንገሪኝ ካለበለዚያ ከዚህ በኋላ አንገናኝም ብሎ ጥላት ሚዷል። ምን እየተፈጠረ እንደሆነ እኔ ስለምን ታሪክ እየተወራ እንደሆነ ምንም የማውቀው ነገር የለም። ማለት ምን አይነት ታሪክ እንደነበረ ያለፈ ምን እንዳለም አላውቅም እና ግራ ገብቶኛል። ይሄን ያክል በጣም እንደዚህ ችግር የሚፈጥር ታሪክ አሳልፈዋል ማለት ነው። ከኔ ይብስ በጣም ብዙ ነገር ተደብቅ ያለውና ምንድን ነው ያለው ነገር የሚለውን አላወቅኩም። የዚህንም ምላሽ እፈልጋለሁ። በዚህንም ማውራት እፈልጋለሁ። ማግኘት እፈልጋለሁ። አንተዋወቅም። እሷን ለማግኘት እየሞከርኩ ነው እንዴት እንደማገኛት አላቅም። አግኝቻት እሷ ቢያንስ ኤፍሬም እንኳን ቢያንስ ምላሽ ካልሰጠኝ እሷ የሆነ ምላሽ እንድሰጠኝ እፈልጋለሁ። ቤዚም ይህን ቪዲዮ የምታዩ ከሆነ እኔ አንቺ ማውራት ፈልጋለሁ። ከአንቺ ጋር ምንም ነገር የለኝም፣ አታቂኝም፣ አላቀሽም፣ ደጋግሜ እየተናገርኩኝ ነው። አንድና አንድ የምፈልገው ያሳለፋችሁት ነገር ምንድን ነው፣ ኤፍሬም ጋር ያላችሁ ነገር ምንድን ነው፣ አሁንስ ምን ላይ ነው ያላችሁት የሚለውን ኤፍሬም እየነገረኝ ስላልሆነ እንድት ነገርኝ እፈልጋለሁ። ሴት ነሽ ይገባሻል፣ ያለሁበት ስሜት በእርግጠኝነት ምን አይነት ጭንቀት ውስጥ እንዳለሁ ትረጅኛለሽ? ኤፍሬም ይሄን ቪዲዮ ስታየው ለሁሉም ነገር ምላሽ እንድሰጠኝ እፈልጋለሁ። አሁንም ደግሜ ደጋግሜ ደጋግም የምነግርህ እኔ ምላሽ እንድሰጠኝ ብቻ ነው የምፈልገው፣ ሌላ ምንም ነገር አልፈልግም። ምን እየተፈጠረ እንደሆነ ለምን እንደዋሸኸኝ፣ ያን ሁሉ ነገር ለምን እንደዋሸኝ ማወቅ እፈልጋለሁ። ምክንያት ይኖርሃል ብዬ ተስፋ አረጋለሁ፣ ምክንያቱም የሰው ልጅ ያለ ምክንያት ሰው ሊዋሽ አይችልም። ያለ ምክንያት እኔን እንደዚህ ልትክደኝ አችልም ና እንደዚህ እኔ ልንድጨክን ያደረገ ነገር ምንድን ነው የሚለው ማወቅ ስለምፈልግ ነው። ቤተሰቦች ከዚህ በላይ ብዙ ነገር አላውራባችሁ ያለው ነገር ይሄ ነው። ሌላ አዲስ መረጃ ሳገኝ ተመልሼ እመጣለሁ ብዬ ተስፋ አደርጋለሁ።